አምላክ አሜን። ሰው ብቻውን ይሆን ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰው ብቻውን ይሆን ዘንድ መልካም አይደለምና እግዚአብሔር በአዳም ጎን የነበረችውን አጥንቱን ሴት አድርጎ ሠራት፣ ወደ እርሱም አመጣት። በዚህ ታላቅ ምስጢር የአዳምና የሔዋን ብቸኝነት ተደመደመ። የዛሬ ሙሽሮች የዚህ ክብር ተካፋዮች ናችሁና ለዚህ ያበቃችሁ ጌታ አመስግኑ።

ሰላም ሰላም፣ ውድና የተከበራችሁ የሚመቁ ቤተሰባችን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ እስኪ ሰርግ ላሳያችሁ። በቁርባ ደስ የሚል ሰርግ፣ የአንዴት ቅመም ልጅ ሰርግ ነንት፣ ጓደኛችን። ደስ አይልም? ግን መስማሁ፣ ግን መስገን፣ ውበት ውበት ብሎ ዝም ያው ይህን ማሳያችሁ እንግዲህ ክፍል አንድ ነው። ክፍል አንድ የሰርግ ስነ ስርዓት የሰርግ ስነ ስርዓት ክፍል አንድ ብሎ ይጀምራል። በስዴት ኖራችሁ ወደ ሀገራችሁ ስትገቡ የተዋወቃችሁት ጓደኛ ቁጭ ብሎ ሲጠብቃችሁ እንዴት መታደል ነው! እውነት መመረጥ ነው መመረጥ እናት እናቱ ቤተክርስቲያን አቤት መመረጥ አቤት መታደል! በዚህ ክብር እኮ የተመረጠ ሰው ብቻ ነው የተመረጠ ሰው ብቻ። እና አንዲት ጓደኛችን ከስደት መልስ በዚህ መልኩ ጋብቻዋን አጽማለች ማለት ነው። እኔ ደግሞ ወደ እናንተ ክፍል አንድ ክፍል ሁለት እያልኩኝ ያሳያችኋለሁ። እስከ ዝግጅቱ ድረስ እዚጋ ጎርድድ ጎርድድ ጎርድድ እያሉ ወደ ቤተ ክርስቲያን እየሄዱ ነው ሙዚዎቹ ጋር። ደስ አትልም? ሁላችሁም የዚህ ክብር እንዲያበቃችሁ ምኞት የጸሎት ነው እና ደስ ይላል። ደስ የሚል ሰርግ ነው እውነት። የእሱ ሚዜዎች የእሷም ሚዜዎች። ይህን እንግዲህ ለሊት ነው። ለሊት ሲሆን እንደዚህ ነው የምትሄዱት። አሁን ወደ እንትን ይቀርባሉ። እየቀረቡ ነው ወደ ወንበር ወደ ወንበር፣ ስብስብ በላቸው ቁጭ ብለዶክተር የሱም ሚዜ ብዙ ናቸው፣ ወንድሞቹ ጓደኞቹ። መታደል ቲ ክብር አድርገውታል። መሰማይም ክብር ብበሉ አሜን ነው የሱም ነጭ መነጭ ልብስ ተብሎ ቤታ ቤታ በጣም ያምራን ግን ጎበዝ እናት በጣም ያምራው ተዋህዶ መሆን መታደል መመረጥ ነው። መታደል ሲ ያወሩ አቤት እንዴ የዚች እምነት ተከታይ ያረገኝ እግዚአብሔር ይመስገን። ስነ ስርዓት አሁን እየቀረቡ ነው እየቀረቡ ነው። ፕሮግራሙን ሊጀመር ነው። እኔ ቆንጆ አብርተሻል። ተጠጋች ተጠጋች ተጠጋች ተጠጋች። እዚህ ነው የምትሆኝ፣ እዚህ ነው የምትሆኝ፣ ስጋ ነው የምትሆኝ እናቴ። በቀኙ ነው የምትቀመጭው። ግን እኮ በግራው ነበር መቀመጥ ያለባት አይደል? በግራው ነው በቀኙ ሆነ። አዳም በግራው አይደል ያገኘት? ስለዚህ አይ፣ ወንዶች ክብር፣ እናትን ስማ። መታደል ነው መመረጥ። ሁላችሁም ለዚህ ክብር ያብቃችሁ፣ አሜን። ያንዳንዳችሁ ሁላችሁ ያሰባችሁ ተመኛችሁት ያከዳችሁት እግዚአብሔር ይፈጽምላችሁ። ፈጻሚው እግዚአብሔር ነው። ሳያስባ እግዚአብሔር ይፈጽማል። ሁላችሁም ለዚህ ክብር ያስባችሁ ለዚህ ክብር ያበቃችሁት አሜን። እንግዲህ የወይዘሪት ወርቄ የዘሮ ልባናት ወርቄ ሰርግ ታውቋታላችሁ። የትወርናት እናንተ ሰርግ ክፍል አንድ በሚለው በዚህ መልኩ